ሰው ማዕከል ያደረገ የልማት እንቅስቃሴን ታሳቢ ባደረገ መልኩ ነው መንግስት ባለፉት ስድስት ዓመታት የተለያዩ ተግባራትን እያከናወነ የሚገኘው። የኮሪደር ልማት ሥራው ከሚጠቀሱት ውስጥ አንዱ ሲሆን የከተሞችን ገጽታና የከተሜነት ሕሳቤን ከመቀየር አኳያ ብዙ ፋይዳ ያለው ነው። ውበትን፣ ጽዳትን ለሰው ልጆች እንደሚገባቸው የሚመጥናቸው ኑሮ እንዲኖሩ እድል የሰጠ ጭምር ነው። ጠቅላይ ሚኒስትር አብይ አህመድ ለአገልግሎት ክፍት ያደረጉት የቡልቡላ ፓርክ የኮሪደር ልማት የዚሁ ማሳያ ሆኖ ለኢትዮጵያውያን ተሰጥቷል። አዲስ አበባን እንደ ስማው ውብና ጽዱ ለነዋሪዎቿ ምቹ ለማድረግ በርካታ ስራ ስራዎችን በማከናው ላይ እንገኛለን ያሉት የከተማዋ ከንቲባ በከተማ የመሰረተ ልማት ስራዎችን በሚገባ ተጠንተውና ተለይተው ሲሰሩ መቆየታቸውን ጠቁመዋል። አጠቃላይ የቦሌ ቡልቡላ ፓርክ አጠገቡ የምናየው የመንገድ መሰረተ ልማት ደግሞ ወደ 14 ኪሎ ሜትር የሚሸፍን የአረንጓዴ ልማት ስራ ነው የተሰራው። ይሄ ለነዋሪዎች ነዋሪዎች እንዲዝናኑ ወጥተው ተንፈስ እንዲሉ አካል ስጋ ብቻ ሳይሆን አእምሮ ጭምር እንዲመገብ ህጻናት ቦርቀው እንዲያድጉ ደስ እንዲላቸው በሰፈራቸው ወደ ዳር አካባቢ ያሉ ነዋሪዎቻችንም ለመዝናኛ ተንፈስ ለማለት መሀል ከተማ መጥተው ሌላ መሰረተ ልማት መዝናኛ ስፍራ የሚመለከቱ ሳይሆን ወደ ህዝቡ እየሄድን ነው። ወደ ህዝቡ ቀረብ እያል ህዝቡ ወዳለበት ቦታ እነኚህ መሰረተ ልማቶች እያሰፋን ነው። የተሰራው ስራ የከተማ ነዋሪዎችን የመሰረተ ልማት ጥያቄ ምላሽ ያስገኘ እንዲሁም መንግስት በተደራጀና በሚገባው ልክ ስራዎችን መስራቱ ማሳያ ነው። እንደምናየው ስፖርት ሜዳዎች አሉት፣ የቴኒስ ሜዳ አለው፣ የእግር ኳስ አለው፣ የእጅ ኳስ አለው፣ ባስኬት ቦል አለው፣ የህጻናት መጫወቻዎች አሉ፣ የሰርግ ቦታ አለው፣ ደስ የሚል ፋውንቴኖች አሉት። ዛፉ ራሱ በራሱ ቤት ሰርቷል ማለት ይቻላል ጥላው ተገናኝቶ እዚሁ ቆዩ ቆዩ አትውጡ ነው የሚለው። ስለዚህ የከተማችን ነዋሪዎች እንኳን ደስ ያላችሁ ማለት እወዳለሁ። በአካባቢያችሁ ላይ እንደዚህ አይነት መሰረተ ልማት ለማግኘት ብዙ ዘመን ስትጠይቁ ነበረ። እነሆ ዛሬ በበራችሁ በሰፈራችሁ ላይ ተሰርቷል። ተዝናኑበት፣ ጠብቁት። ከተባበሩና ከተቀናጁ ሀገራዊ እሳቤዎችን አላማ ካደረጉ የኮሪደር ልማት ፕሮጀክት የውጤት ማሳያ አቅም የሚሆን ፕሮጀክት መሆኑንም አንስተዋል። ህዝባችን የገባነውን ቃል በተግባር የመፈጸም አካል ነውእና ይህንን በምንሰራበት ሰዓት ህዝቡ ተሳትፏል። የአካባቢው ማህበረሰብ ትልቅ ምስጋና ማቅረብ እፈልጋለሁ። በገንዘብ እዚህ መሰረተ ልማት ላይ የመንገድ አካፋይም ላይ የአካባቢው ማህበረሰብ በርካታ ተሳትፎ ነው ያደረገው ከ380 በላይ የሆኑ ቤቶቻቸውን በአካባቢው ላይ የሚገኙ ህንፃዎቻቸውን አድሰዋል። አብረን ነው የሰራ ነው። ስንተባበር እንደዚህ አይነት ውበት እናገኛለን። ሁሉንም ባለበት አካባቢው ጽዱ እና ምቹ ለማድረግ ታቅዶ እየተሰራ ነው። ከአቃቂ ቆዬ ፈጬ አካባቢ ከቱሉ ዲምቱ ከዋናው የቀለበት መንገድ ጋር እስከ ቦሌ ካርጎ ከዛ ደግሞ ከቦሌ አየር መንገድ እንግዶችን የምንቀበልበት ትልቁ መንገዳችን ጋራ ያገናኘንበት ነው። እንግዲህ ይቀጥላል። መስራት እንደምንችል አይተናል። ይህ ትልቅ የሞራል ስንቅ የሆነና ከዚህ በላይ መስራት ደግሞ ይገባናልም እንችላለንም። ዋናው ተባብረን መስራት ነው። የቦሌ ክፍለ ከተማ ስራ አስፈጻሚ እንደ ሀገር ከለውጡ በኋላ ተፈጥሮን በመግለጥ በኩል ትላልቅ ስኬታማ ስራዎች መከናወናቸውን አንስተዋል። እንደ ሀገር ትልቅ ስኬታማ ስራዎች የተሰሩ ያሉት ያንን፣ በተለይም ተፈጥሮን አይናችንን ገለጥ አድርገን ማየት የጀመርነው ከለውጡ በኋላ ነው። ከለውጡ በኋላ ትላልቅ ስኬታማ ስራዎች እየተሰሩ ነው ያሉት። እንግዲህ እኛም እንደ ክፍለ ከተማ ያሉን ሀብቶች ምንድን ናቸው የሚለውን በአዲስ አበባ ከተማ አስተዳደርም ታቅዶ ምን ማድረግ አለብን የሚለውን ነገር ታሳቢ አድርገን ይሄም የምናየው ቦታ ቆሻሻ የነበረ ሸራ የነበረ አዲስ አበባን እንደ ስሟ ውብ ጽዱ፣ ለማድረግ ቦሌን ክፍለ ከተማ ውብ ጽዱ፣ ለነዋሪዎቿ ተስማሚ ክፍለ ከተማ ለማድረግ በአጠቃላይ ትላልቅ ስራዎች እየተሰሩ ነው ያሉት። ከዛ ውስጥ አንደኛው አካል ይሄን የኩርድ ልማቱ ዘላቂ ልማት የሰፈነበትና ለኑሮ ምቹ ከተማን እውን ማድረግን ያለመው የሰፊው ሀገር ንድፍ አካል ነው።